አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የዜነቲ ተካታይበ ሰላም ሰላም፣ እንዴት ናችሁ? ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለ ሁላችሁም በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። እንግዲህ ዛሬ ቂቤ ላነጥር ነው ማለት ነው ነጭ ሽንኩርት፣ ዝንጅብል፣ ቀይ ሽንኩርት ደግሞ ይሄ የምንበላው ሳይሆን ለበርበሬ ምርጥ የምናረጋች የሆነች የሀገር ሽንኩርት የምትባላለች። እሷን ዝንጅብሉን አርጌ አብሬ እወቅጠዋለሁ ማለት ነው። ውዶች እስከ መጨረሻው አብራችሁ ቆዩ። ሆቴ ተገጠር ገዝታለን። መቅታ ነው። ማሻላ ቆንጆ ቂቤ ነው ወልሀ ሽታው ለራሱ በጣም ነው የሚጣፍጠው። ውዶች ሽንኩርት ወይም ወቅት ጨርሻለሁ። እዚህ ጋር ደግሞ ድንብላል፣ ጥቁር አዝሙድ፣ ቀረፋ፣ ጅንጅ ምን ኮረሪማ ነው ማለት ነው አብሽ እናደርጋለን። ይህን ሞቅ ሞቅ አድርገን እንወቅጠዋለን ማለት ነው። ስኪወልዶች እስከ መጨረሻ አብራችሁን ቆዩ። ቅቤ አሪፍ ነው ለጤንነት። እዚህ ጋ ውዶች እህቴ እየወቀጠችልኝ ነው። ተገጠር መታ ቅቤውን ገዝታለን ማለት ነው ለኔ ብለ ጓደኛዬም፣ እዚህ ጋር እየወቀጠችልኝ ነው። እሷ አቀማመጥ፣ እሷ እያሳየችኝ እኔ ነኝ የማየው። እንትን የምለው ውዶች፣ ቅቤውን እያጠብኩኝ እንደዚህ ብርድስቴ እጨምራለሁ ማለት ነው። ቅቤውን እያጠብ ውሃ ፈሰስ ፈሰስ እያደረግ እናጥበዋለን። ከዛም ብርድስቴ አድርጌ አለሁኝ ማለት ነው። ያደረኩ ነው ማሻአላህ፣ ወላይ ቆንጆ ቅቤ ነው ማሻላ። ሽታው ወላ በጣም ነው የሚጣፍጠው ማለት ነው። እንደዚህ ቅቤ ቅቤ መጥፎ ሽታ የለውም። ቆንጆ ቅቤ፣ አሪፍ ቅቤ ነው። እንደዚህ ልቅልቅ እናረግና በውሃ ፈሰስ ፈሰስ አድርገን እናጥበዋለን። እስ ወዶች እንደዚህን ጨምራለን። ማሻላ፣ እየቀለጠ ነው አሁን ብረድ ድስቱ ላይ ማለት ነው። ማሻአላ ከዚህ ቦርድ ውስጥ ቀመርና ድብቅ ያለ እሁድ ቅቤውን ቀልጧል ማለት ነው። ማሻላ ተባረክ ረህማን በጣም ቆንጆ ነው ያምራል። በነገራችን ላይ እንደዚህ ያደርጉና እርድ ይምትለምሉ ይህ እርድ ምንም አይመቸኝም በቆየ ሰዓት ደግሞ ሽታውም ጥሩም ያኔ አይመቸኝም ማለት ነው። ትንሽዬ በርበሬ ነው ትንሽዬ ማረግበት ትንሽ ከረሩ እንዲቀይር። አሁን ደግሞ እዚህ ጋር ዘቃቅቤ አደረኩኝ ማለት ነው። ዘቃቅቤ ከሴ እርጥቡን ከሴ ማለት ነው። ቆንጆ ነው ለቅቤ ማንጠሪያ ከሴ። በጣም አሪፍ ነው ከሴ ነው ይሄ ማለት ነው። ቆንጆ ነው፣ በጣም ሽታ ይጣፍጣል ከሴ በጣም ነው የምወደው። ለወንዶች እንደዚህ እናቀላቅላለን፣ ትንሽ በርበሬም እናደርግበታለን። በርበሬ ትንሽ ስናደርግበት በቆየ ሰዓት በጣም ነው የሆነ እየጣፈጠ ነው እንጂ የሚሄደው እንትን አይልም፣ ማለት ነው። እኔ እርድ አይመቸኝም፣ እርድ የሚያደርጉ አሉ። ሁሉም እንደምርጫው ነው። በነገራችን ላይ እኔ ግን እርድ አይመቸኝም ማለት ነው። ወጦች እንደዚህ እየሆነ ነው እንግዲህ። አረፋው ክትት፣ ይሄ ክትት እስከሚያደርግ ድረስ ነው የሚንተከተከው። መንተከት ያለበት አሻላሁ እየተንተከተከ ነው ቀይዎችን በርበሬዎችን እናረግባት እና እንደ ከለሯን ብቻ እንዲቀይር። ከዛ በቆየ ሰዓት እየጣፈጠ ነው የሚሄደው ማለት ነው ውዶችን። ማሻላ እንደዚህ እናረግ እና ክድን እናረገው ትክተክ ብሎ አረፋውን ከተፍት ሲያደርግ፣ ማሻላ ዋው፣ ማሻላ ዋላሂ፣ ሽታው በጣም ነው የሚጣፍጠው። ማሻላ በጣም አሪፍ ነው ማሻላ፣ ማሻላ ይሄው እንደዚህ ሆኗል ማለት ነው። ማሻላ ተባረክ ራህማን፣ በጣም ያምራል። ይህንን አሁን ትንሽ መንተክተክ አለበት። ይንተክተክ እና አውጥተን ቁጭ አድርገን እርግ፣ ሲረጋጋ ነው እንትን የምንለው። እስከ መጨረሻው አብራችሁን ሆኑ ማለት ነው ውዶች እንደዚህ ይሆናል ማለት ነው ማሻላ ማሻላ። ሽታው ውይ በጣም ነው የሚጣፍጠው፣ በላይ እውነት ለመናገር በጣም አሪፍ ነው። በጣም ነው ሽታው የሚጣፍጠው። ማሻላ አከራሩም እንደምታዩት ያምራል። እንደዚህ በቆየ ሰዓት፣ በተቀመጠ ሰዓት ደግሞ ሽታው እየጣፈጠ ምናምን ነው የሚሄደው። እኔ እርዳ አይመቻኝ ብያችዋለሁ። እንደዚህ ሲሆን ነው ደስ የሚለኝ ማሻላ። እንደምታዩት እየተንተከተከ ነው ማሻላ መብረቅ ወንዶች በነገራችን ላይ ያው አንድ ጊዜ እንትን ምለውን ነው መሰውርላችሁ ረግ ጊዜ ነው። አንድ ጊዜ ጓደኛዬን አንድ ጊዜ የራሴን ነው ማለት ነው። ይሄው የጓደኛዬ ገና አልተሰራ ማለት ነው። ይሄ የራሴን ሰርች ጨርሻለሁ። እስኪ የጓደኛዬ ደሞ ላሳያችሁ። ይሄው ጫማ ምራ ያለሁ ደሞ እሷን ሰው ከመጀመሮ ጀምሬ ለማለት ብዙም አልተመቸኝም። እዚህ ጋር ደግሞ በርበሬው ነጭ ሆኗል፣ ግን ካሜራው ነው ማለት ነው። እናቶች እንደምታዩት ማሻላህ፣ በጣም ነው የሚያምረው። ቅመሙ ሁሉም አንድ አይነት ነው። ማሻላህ መብሩክ፣ ያምራል። አላህ በጤና በአፊያ ምንበራለህ አድርገን ደስታም ያመጣችልን እህቴ በጣም ነው የማመሰግናት፣ በጣም ነው የምወዳት። አላህ እርሜዋን ረዘም ያደርግልኝ ማሻላ ማሻላ በጣም ነው የሚያምረው ይሄም እንደምታዩት እንግዲህ እንደዚህ ሆኗል ማለት ነው ማሻላ በጣም ነው የሚያምረው ይሄ ጓደኛዬ ነው ማለት ነው እስኪ ምስሉ ላይ እንደምታዩት እንጥቅጥቅ እያለ ነው በደንብ እንጥቅጥቅ ማለት አለበት አረፋ ጥፍት ማለት አለበት ማለት ነው ውዶቼ ጓደኛዬን እስኪ አብረን እንቆጥር የቆጠርኩኝ ነው ኦ መብራት ይሄው ደግሞ ይሄን ይለቆጥር ነው ውዶቼ ይሄ